ኑሐሚን እና አባቷ ቤቱን ለቀው ወጥተዋል ማለት ነው። አምራንና ናሆም ታርቀዋል። ናሆም በድጋሚ ተታሏል ማለት ነው። ወይዘሮ ዝናሽም እየተጨነቀች ነው የምትገኘው። በኑሐሚን መውጣት ብትደሰትም ነገር ግን የዳግም ነገር እየከነከናት ነው የምትገኘው። ዳግምን በበኩሉ አባቴ ለምን ነበር ጥለሹ የመጣሹው? እንዴትስ ነው ባለቤትሽ ዘጠኝ ወር አርግዘሽ ከአባቴ ጥለሽ ስትመጪው እንዴት ነው ያህል ነቃብሽ የሚሉ ጥያቄዎችን እያፋጠጣት ነው የሚገኘው ማለት ነው። እሷም እንግዲህ የጓደኛዬ ልጅ ነው፣ እናቱ ሞታበታለች የሚሉ ትርክቶችን ላቶ ሌኩን እየነገረችው ነው የምትገኘው ኑሐሚን ክፍል ሰላሳ አራትን ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እስከ መጨረሻ እንድትቆዩ በአክብሮት ጋብዛችኋለሁ። አሁን በዚህ ክፍል ያለውንና ቀጣይ ምን ሊፈጠር የሚችላል የሚለውን ነገር የምናወራ ነው የሚሆነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ቪዲዮን ታዲያ ላይክ ማድረግ እንዳትረሱ። ኑሐሚንና አባቷ ከቤት ወጥተዋል። ዳግምም እንግዲህ ወደ ቤት በመምጣቱ ወይዘሮ ዝናሽ ተደናግጣለች። የምትይዘው የምጨብጠው ነገር አታለች። በር ከፍታ ስታስገባው እንግዲህ እየተርበደበተች ነበረ አቶ ላይኩንም ማን ነው ግን እንኳ ደህና መጣ ግን ማን ነው ብሎ ሲጠይቃት እንግዲህ የሚሉ ነገሮችን ነው። ምንም ቃላት አውታ እንኳ መናገር አልቻለችም ነበረ በሰዓቱ። እሱም እንግዲህ የጓደኛዬናት ስታይ እኔን ስለደነገጠች ለዛ ነው ብሎ ላቶ ሌኩን ይመልስለታል ማለት ነው እኮ የማንኛዋ ልጅ ምናምን ሲል እሷም ድንገትን ኑሐሚን በር ከፍተው ሲገቡ በጣም ከጥያቄው ለማምለጥ ብድግ ብላ እያስተናገደሻቸው ነው የምትገኙ። ኑ ተቀመጡ ምናምን አይነት ነገሮችን አክብራቸው የማታቀውን ማለት ነው። እሱም ኑሐሚንን ከዚህ በፊት አድኗት ስለነበረ በጣም ወዷት ነበር ልቡ ደንግጦ ነበረና ልክ ኑሐሚንና አባቷ ሲገቡ ደንግጦ ፈዞ ነበረ የቆመው ማለት ነው። እንዴት ሊሆን ይችላል? ቆይ እንዴት ነው ግን የተገናኘ ነው የሚሉ ነገሮችን እያሰበ ይገኛል ማለት ነው። አቶ ላይኩንም እንግዲህ አንድ ላይ ስለተሰበሰብን ደስ ብሎኛል፣ ስለመጣህም ደስ ብሎኛል። ቤቴ የእንግዳ ቤት ቢሆን ማንኛውም ሰው ቢመጣ በጣም ደስ ይለኛል ብሏል ማለት ነው። እንግዲህ ኑሐሚንና አባቷ ቤቱን ለቀው ለመውጣት ወስነው ቤቱን ለቀው ወጥተዋል ማለት ነው። እንግዲህ አቶ ላይኩን ቤቱን ሊገዛላቸው ሲል ወይዘሮ ዝናሽም እየተቃወመች ነው የምትገኘው። አሁን ግን ሁለት ነገር ነው የፈራሹ። አንደኛ ነገር ምንድን ነው ካልን ከቤት በመውጣታቸው ደስ ብሏታል፣ ግን ደግሞ ከቤት በመውጣታቸው ቤቱ እንዳይገዛላቸው በጣም ፈርታለች ማለት ነው። በሌላ በኩል እንግዲህ አምራንና ናሆም ታርቀዋል። በመታረቃቸው ደግሞ ከዚህ በፊት ምን ነበር ካልን ናሆም ተኝቶ ህልም ሲያለም አምራን ራሷን እያጠፋች ተይ ባክሽ ብሎ ሲለምናትም እምቢ ብላ ራሷን እያጠፋች እንደሞተች አይቶ ነበረ። ከዛም በሆኑም ራሴን አጠፋለሁ ብላ እንግዲህ የውሸት ድራማዋን ፈጥራ እንግዲህ እንዲታረቁ አድርጋለች ማለት ነው። እሷ ግን የታረቀችው ከዛ ቤት ገብቼ እንዴት አርጌ በቀላቸዋለሁ የሚለውን ነገር እያሰበች ነው። እንግዲህ ይህንም አቶ ላይኩን ሲሰማ በጣም ተበሳጭቶ ተናዷል ማለት ነው። ኑሐሚንና አባቷም እንግዲህ ወደ ቤታቸው ሂደው ቤቱን ሞቅ ሞቀ ማድረግ አለብን ብላ ኑሐሚንን ስጠይቀው በጣም ከፍቶና ተክዞ ታየዋለሽ። አባቷ ቆይ ገና ሁንም እንደተቀየም ከኝ ነው። ቆይ እሺ እንደፈለግ ኩንብኝ፣ እስቲ ጮብኝ፣ ንታኝ የተለያየ ነገሮችን አድርግ ስትለው እሱም አንድጄ እንደዛ አደለም፣ ግን ደግሞ አቶ ላይኩ ለኛ ያደረገልን በጣም ብዙ ነው። በዛ ላይ ሕክምናው ቢቀረስ በዛ ላይ ደግሞ ሚስቱን ሚስቱን ታውቂያታለሽ፣ አውሬ ናት። ስለዚህ ከሚስቱ ጋር እንደዚህ አይነት ሰጣ ገባ ውስጥ እየገባ እኛን መርዳቱ ልክ ነው ብዬ አላስብም። ስለዚህ ልክ ያለው ነገር እየተሰማኝ ነው ሲላት፣ እሷም ችግር የለውም ቤቱ እንዲገዛ አለስማማም ነገር ግን ውጭ ትታከም ግን በጣም እፈልጋለሁ ይሄንም ደግሞ ወይዘሮ ዝናሽ በጣም ትፈልገዋለች ብሎ ብላ ተነግረዋለች እሱም ቆይ አሁንም ሚስጥሩ ለምን አትነግሪኝም ወይዘሮ ዝናሽ ተነስታ ከመሬት ለምንድነው ደግ የሆነችልሽ ለምን አትነግሪኝም ብሎ ሲያስጨንቃት እሷም አይ በቃ ይሄን እንርሳው ምንም እኮ ነገር የለም በቃ አሁን ስለተቀየረች ነው ብላ በላል አባቷ ተመልሳለች። ዳግምም ወይዘሮ ዝናሽን እያስጨነቃት ነው የሚገኘው አባቴን ለምን ነበረ ጥለሽ ሄድሽው? እንዴት ነው በልጅነቴ እንደዛ ጥለሽኝ ሄድሽው? እንደገናም ደግሞ እንዴት ነው ባልሽን መሸወድ የቻልሽው? ከትዳርሽ በላይ ሄደሽ ዘጠኝ ወር አርግዘሽ እንደገና ደግሞ እኔን ጥለሽ ስትመጪ እንዴት ነው ሊጠረጥር ያልቻለው? አባቴንስ እንዴት ነው ማታለል የቻልሽው? እያለ ይገኛል። አሁን ኑሐሚንን ከዚህ ቤት ወጣለሽ የምትቀረው ደግሞ አንተ ነህ ብለዋለች፣ ማለት ነው። እሱም እኔ እኮ ልጅሽ ነኝ፣ ለምንድን ነው ደግሞ ኑሐሚንን ያስወጣችኋት? በራሷ ፍቃድ መስሎኝ የወጣችሁ የሚሉ ጥያቄዎችን ስጠይቃት እሷ አይመለከትህም ምንድን ነው። ቆይ እናንተ ለእኔ አልታየኝ፣ ለእናንተ ደግሞ የሚታያችሁ የዚች ልጅ ነገር ምንድን ነው ብላት ጠይቀዋለች። እንዴ ከኔ ሌላ ሰው እሷንም እንደዚህ ብሏታል፣ እንዴ ይላታል ማለት ነው። እንግዲህ ተበሳጭታለች ወይዘሮን ዝናሽ እምትይዘው እምትጨብጠው ነገር አታለሽ። እውነት ለመናገር አቶ ላይ እኮ ነው በሰዓቱ ተደናግጣ ስለነበረ፣ ቆይ ለምንድን ነው ግን የተደናጋጥሽው? እኔ እኮ ሰው ፊት የሆነ ነገር ልልሽ አልፈለግኩም ግን ይሄ ልጅ በመምጣቱ ደስ አላለሽም። ይሄ ልጅ ማን ነው? ምንድን ነው እንደዚህ ሊያስደነግጥ ይሸቻለሁ እስኪ እውነቱን ነገርን ብሎ ሲጠይቃት እሷም እየተርበተበተች እንግዲህ የምትለው ስለጠፋባት በሰዓቱ የመጣላት የጓደኛ ልጅ ነው። እንደገና ደግሞ እናቱ ውጭ ሀገር ሄዳ በመኪና አደጋ እንደሞተች እና በልጅነቱ ይሄን እንደሚመስል እናቱንም እንደሚመስል እና እናቱን እንዳስታወሳት ትነግረዋለች ማለት ነው። እሱም እንግዲህ አምኗት አይ ምስኪን፣ በጣም ነው የሚያሳዝነው ታዲያ እንኳን ደህና መጣ፣ ችግር የለውም ቤታችን ይበቃል ሲላት፣ አይዞ አታስብ፣ ይህን ጥያቄዎች የጠየቀኝ እንደ ነዋሚን ይቀመጣሉ ብለህ ነው አይደል? ስለዚህ አታስብ፣ ብዙ አይቆይም ብላለች። አንች ምን ሆነሻል ግን? እኔ እኮ ቤቴ እንግዳ እንዲመጣ ይህ እንግዳ ቤት እንዲሆን በጣም ነው የምፈልገው ምን ይጎልብናል? ብሏታል ማለት ነው። እንግዲህ ጓደኛህን እንደፈለክ አድርገህ ማሳከም ትችላለህ፣ ነገር ግን ቤቱ በፍጹም አይሆንም አይደረግም ብላለች ማለት ነው። እሷ ችግሯ እነ ኑሐሚን ቤት እንዲኖራቸው አትፈልግም። በበኩሏ ኤደን ምን ብላለች? የኔ እናት የኔ እናት ቤት ክራይ ውስጥ ተቀምጣ እነሱ ባለቤት የሆኑ በፍጹም ይሄ መሆን አይችልም። እኔ እያለሁ የተንኮል ጥግ ማለት ነው። ኤደን ማለት የተንኮል ጥግ ባገኘሽው አጋጣሚ ስለ ኑሐሚን መጥፎነት ስለ ኑሐሚን ያላት አመለካከት በጣም የተለየ ነው። ሰ ወይዘሮ ዝናሽ እሺ ሚስጥሯን ስለያዘችባት መጀመሪያም ደግሞ የናሆም ሚስት ትሆናለች ብሎ ስለታሰበ ለዛ ነበረ ማለት ነው። እና ከዛም በላይ የሚያስጨንቋት ብዙ ነገሮች ተፈጥረዋል። አምራን እና ናሆም በመታረቃ በጣም ተበሳጭታለች። አንዱን ስገላገል አንዱ ይመጣል። እንዴት አንተ ድጋሚ ልትታለል ትችላለህ? እሷ እኮ ገንዘብ ናይታ እንጂ አትወድህም ብላለች ማለት ነው። በነገራችን ላይ ናሆም በጣም ነው የተሳሳተው። በአሁኑ እንኳን ማለት ነው። አይ እያየ አይኑ ጨፍኖ። ለነገሩ በልጁ እያስፈራራሽ ነው። ምን ብለዋለች? በቃ አንተ አብረህ መሆን ካልቻልክ፣ እኔንም ልጅ ነው አታገኘንም፣ እርሳን ብለዋለች ማለት ነው። እሱ ደግሞ በቃ ስስ ልቡን አውቀዋለች፣ በጣም ተረድተዋለች። እንደፈለገች ልትጫወትበት ነው። ምን ብለዋለች? ለኤርሚ ካልን ከዚህ በፊት እኔ ከዛ ቤት ልግባ እንጂ ይህን እንዴት አርግ እንደመበቀላቸው እኔን ነኝ የማቀው ብላ ነበረ ማለት ነው። የምር እኔ እኮ በጣም ያፈቅርሹ ከልብሽ ያፈቅርሹ መስሎ ነበረ እንዴት ከአንቺ ለገንዘብ ብለሽ ነው ስላት፣ ፍቅርማ አንተን አንተ ረገጥከው ፍቅርን አንተ ረግጠኸው ይደሃል በላለች ማለት ነው። ስለዚህ እሷ በዋነኝነት የምትፈልገው ለገንዘብ ብላ ነው። አሁን ወይዘሮ ዝናሽ በስተመጨረሻ ቤቱን ጥላ የምጠፋ ነው የሚሆነው ምክንያቱም ልጇ አሁን በጣም እያስጨነቃት ነው የሚገኘው ወንድሞቹ መተዋወቅ ይፈልጋል። በሌላ በኩል ደግሞ ኤሚ ገና እንዳየሽው ዳግምን ወደዋለች ወደዋለች አፍቅረዋለች። አስተያየቷ እንዲ የጓደኛች ልጅ ግን እንዴት አባቱ ነው የሚያምር ብላ እንግዲህ በፍቅር አይነት ስትመለከተው እናያለን። ምክንያቱም ኤሚ በእሱ ፍቅር ስለወደቀች እንደገናም ደግሞ ዳግም እውነቱን እናገራለሁ፣ ከዚህ ቤት ወጣ መተኝ ከሆነ ሐቁን እውነቱን ለቤተሰቦች እያንዳንዱ ነገር ዝርግፍ ግፍ አድርጌ እናገራለሁ ብሏት ነበረ። እሷም ያላት አማራጭ ቤቱን ለቃ መውጣት መጥፋት ነው። ምክንያቱም በዚህ ኤቢ ወንድሟን ነው እያፈቀረች ያለችው ስላላወቀች፣ እንደገና ደግሞ ዳግም ከዚያ ቤት ውጥበው ውጣ ካለችኝ ሁሉንም ሚስጥር ዝርግፍ ግፍ አድርጌ እናገራለሁ ብሏል ማለት ነው። ቆይ አንተ መተህ እስከ ዛሬ የገነባሁትን ትዳር ለምን ትበጠብጥብኛለህ? ለምንድ ነው ሰላሜን የማሰጠኝ? እኔ ከአዲስ አበባ አለ የሚባል ቤት ልከራይልህ፣ ከዚያ ደግሞ እንደፈለግ ዘና ብለህ ትኖራለህ ብለዋለች ማለት ነው። እሱም በፍጹም አልፈልግም፣ እኔ እናቴም ቤት ጥዬ የትም መሄድ አልፈልግም ግን ብሏታል ማለት ነው። ኤቢ በበኩሏ ይህ ልጅ አስተያየትሽን እያየውች ነበረ እና ደግሞ ይሄ ልጅ ማለት ከኤርሚያስ የበለጠ ነው ስትላት፣ ቆይ ምን ለማለት ፈልጋ ነው እና ከኤርሚያስ የበለጠ ነው ምትለኝ? እና ይህን ከፈለግሽ ደግሞ ሰራተኛዋን ጠይቂ ብላት ነበረ እና እየተንቀጀቀጀሽ መታ ኤደንን ትጠይቃታለሽ። ኤደንም እንግዲህ ምን ብላታለሽ፣ ስለ ማን ነው ማወቅ የፈለግ? ስለ ኤርሚያስ አተራማሹ ኤርሚያስ ነው። ይገርምሻል የናሆም ፍቅረኛ እኮ የእሱ ቅምጡ ናት። እንደገና ደግሞ በወልጇ በውስጧ ያለው ልጁ ደግሞ የኑሐሚን ፍቅረኛ ነው ብላ ስትነግራት፣ ይህ ውሻ ብላ እንግዲህ ያዙ ይለቀቁ የሚሉ ነገሮችን ተናግራለች ማለት ነው። ምክንያቱም እሷ በጣም ተወደውና ታፈቅረው ነበረ እና ምን ብላታለች ኤደን? እንዲህ ሶስትም አለው ማለት ነው ወይዳ አይታወቅም አንች ደግሞ ምን ልሆን ብለሽ ነው ብላታለች ማለት ነው እና በጣም አስቸጋሪና ከባድ ነው እውነት በጣም ነው የተሳሳተው ምክንያቱም ይሄን ነገር አባቱ አቶ ሌኮንም ተቀብሎታል ማለት ነው። ተቀብሎታል። የተቀበለው ግን እንዴት ነው ካለን አማራጭ አልነበረው። ምክንያቱም ልጅቷ ራሴን አጠፋለው፣ ልጄንም አታገኙ፣ እኔም ልጄም ራሳችንን እናጠፋለን አታገኙኝም ስትል እሱም ራስሽን ማጥፋት ትችያለሽ፣ ግን በልጇ አንቺ መወሰናት ብሏታል። እኔ የፈለግኩኝ እኔ የፈለግኩኝ ተባልኩኝ ልጁን ግን ልትወዱት ልጁን ልታስቡለት ስትል እንግዲህ አንቺ ከፈለግሽው ምንም ማድረግ አልችልም። ነገር ግን እንደዚህ ብለሽ ልጅን ማታለል አትችልም እኔ በሕይወት እያለሁ ልጅን እንደዚህ አታለሽው ልታገቢው አትችይም ብለው ነበረ። ነገር ግን በመጨረሻ ግን በአሳባ ተስማምተዋል ማለት ነው። ምክንያቱም አቶ ሌይኩም ማለት በጣም ርሩ አዛኝ፣ ለምስኪን የሚያስቡ ናቸው። ግን እሷ በተንኮሏና በክፋቷ እንደገና ደግሞ የቀረበችው ለገንዘብ እና ለገንዘብ ብቻ ብላ እንደሆነ ስላወቀ ልጁ በህይወት ከሚያጣው እሷንም ራሷን ከምታጠፋ ብሎ እኛ የምትረጅበትን ነገር እያመቻችን ነው። ስለዚህ እንረዳሻለን። ነገር ግን ደግሞ ልጅን ተዩ ብሏት ነበረ ማለት ነው። እሷ ግን መተው አልፈለገሽም። እንደ መሽገር ተጠብቃ ከላያችሁ ላይ መቼም ልጠፋ አልቻለችም ማለት ነው። ና አሁንም እኔና አምራን እንፋቀራለን። ስለዚህ ቀርብያት አለሁ፣ እናም ደግሞ እንጋባለን ብሏል ማለት ነው። የጅልነቱ ሰውን በነገራችን ላይ አውቀዋለሁ ብሎ አይወራም። በነገራችን ላይ ሰውን አውቀዋለሁ ማለት ልክ እንደ ናሆምና እንደ አምራን ነው አሁን አሁን እየመሰለኝ ያለው ማለት ነው። ስለዚህ አቶ ላይኩን ምን ብሏል ለኑሐሚንና ላባቷ እኔ እኮ የናሆም ነገር በጣም እያንሰለሰለ ነው። ያቺ ልጅ እኮ ዓይኗን በጨው አጥባ ይቅርታ አድርግልኝ ካልሆነ ደግሞ ራሴን አጠፋለሁ አለ። እንደገናም ደግሞ ናሆም እኮ ይቅር አላት ሲል እንዲ ወይ ናሆም ግን እንደዚህ አይነት ስስ ልብ ያለው አልመሰለኝም ነበር። ያሳዝናል፣ በጣም እንዴት ያን ሁሉ ነገር አድርገው ይቅር ይላታል ትላለች ኑሐሚን። አቶ ለይኩንም እንግዲህ በጣም ነው ያዘንኩት። አንቺ ኑሐሚን እንኳን ያደረገሽው ለፍቅር ብላ ነው፣ እሷ ግን ለገንዘብ ብላ ነው ይህን ሁሉ ነገር ያደረገችው። ልጅን ምን እንዳስነካሸው አላቅም፣ ምን እንደማረጋትም አላቅም። ይህን ሁሉ ግን የምታደርገው ለገንዘብ እና ለገንዘብ ብቻ ነው ብሎ ይላል ማለት ነው። እንግዲህ አቶ ተሰማም በቃ እኔ ውጭ መታከሙ ይቅርብኝ፣ ብዙ ነገር አድርገልናል፣ እንደገና ደግሞ ቤቱ መግዛቱ ይቅርብን። ከዚህ በላይ ትዳርህን መበጥበጥ አልፈልግም፣ ትዳርህን፣ አንተም ህይወት አለህ። ስለዚህ ህይወትህን እንድትኖር ነው የምፈልገው። እኔ ለመዳን ያንተን ትዳር በሽታ ላይ መጣል አልፈልግም ብሏል ማለት ነው። እንግዲህ አቶ ተሰማም ይህም ባለሰዓት፣ ኑሐሚንም እንዲህ አባዬ፣ ምን እያልክ ነው? እንዲህ ካላስቸገርኳችሁ አባቴ እንዲድንልኝ እፈልጋለሁ። ቤቱን ግን በፍጹም አልስማማም ብላለች። አቶ ለይኩንም እንግዲህ ሳትወድ በግድ ቢሆን ያሳክማለሁ ተይብ ዝምበይ ይታከማል ብሏል ማለት ነው። ደስ የሚለው ነገር ውጭ ሄዶ ለመታከም እንግዲህ በጣም ትንሽ ጊዜ ነው የቀረው፣ ሂዶ ለመታከም ወስኗል ማለት ነው። በጣም ደስ የሚል ነገር ነው ነው አሚንም በደስታ እንግዲህ አዲስ ህይወት፣ አዲስ ቤት ጀምረዋል ማለት ነው። አሁን ጫጫታ የለው ምን የለው እንደዛ ነ ኤደንንም፣ ሴራቸው ከነሱ ሴራ ተገላግለው ብቻቸውን በነፃነት መኖር ጀምረዋል ማለት ነው። ኑሐሚንም ማለትም አምራን ወደ ቤት ገብታለች ማለት ነው። በስተ መጨረሻም ቢሆን ወደ ቤት ገብታ ቤቱን በአንድ ጉዶ እያቆመች ነው የምትገኘው። ዳግምም እንግዲህ እናቱን እያስፈራራት ነው የሚገኘው ማለት ነው። ውጣ ካልሽኝ እኔ ምን ላረግ እንደምችል አታውቂም። ስለዚህ እኔን እንደ ልጆችሽ እንድታይ ይፈልጋሉ ስለዚህ ከልጆች የራቅ ብለው ነበረ። ከልጆች የራቅ ማለት አትችይም፣ ልጆችሽ እህትና ወንድሞች ናቸው፣ ስለዚህ ስለ እነሱ አይመለከትሽም ብሏታል ማለት ነው። በቀጣይ ከቤት ታስወጣዋለሽ አታስወጣውም? የምር ናሆም አምራን ያገባታል አያገባትም የሚለውን በጉጉት እየጠበቀን ነው። በቀጣይ ክፍል ይዤላችሁ መመጣን የሚሆነው አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ታዲያ ቤተሰቦች ላይክ ማድረግ እንዳትረሱ። አመሰግናለሁ።